በሚፈልግበት ሰዓት ቢያንስ ፈቃደኝነት ሲል ልታሳይ አንተ አስመሳይ ሴታ ሴት ከትላንቶና ወደ ምን ስትል ነበረ? እዛ ጋ ማለት ነው አፈቅርሃለሁ ስትል ምን ብላ ስትከራከር ነበረ? ጭራሽ ምን ይላል? አለ ሩታ። ተመተው በቪዲዮ ኮል ደውለሽ የልጅሽ አባት ነው በቪዲዮ ኮል ደውለሽ እንኳንም ተረፍክ አትይውም ነበር ወይ? አንተ አስመሳይ እንዴ! እዚህ ጋ ፍቅር ጥያቄ ስታቀርብለት እናንተ ስታሽቃብጡ ነበረ። ተቀበላት ተውነህ እሷናት አንተ ብዙ ተገፍተሃል ብላችሁ ከዛ ካና አቤል ጋር ስታሽቃብጦ የነበራችሁ እናንተ አደላችሁ እንዲ። አሁን ምን ብለህ ነው እዚጋ መተ ደግሞ በቪዲዮ ኮል ደውለሽ እንኳን ደረፍካ አብርሽ ምን ሆኗል? አብርሽ ምን ሆኗል? እናንተ ውሸት ማስመሳዩላ ማለት ነው ምን ሆኗል? እንግዲህ ሩ ተመለሰችለት። ማንንም መጥቶ እንደዚህ አድርጊ እንደዚህ አድርጊ እንዲለኝ አልፈልግም። አደግ ያደረገች ውነዴ፣ እውነቴ ነው ምለ ልክልካችሁ እኮ ነው የምትነግራችሁ እንዴ በመጣችሁበት እጥፍ አድርጋ ትመልስላችኋለች፣ ሁሌ ማለት ነው። እናንተ ውዳቂ ሁላ። ሰላም አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራቸው የቻናል ቤተሰቦች እንዴት ናችሁ? ልዩ ዳና ናችሁ። ለማንኛውም ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ እስከ መጨረሻ ተከታተሉኝ። እናንተ ላይክ አድርጉኝ አይከፈልበትም ማለት ነው እና እዩ ከትላንትና ወዳ ሲያሽቃብጥ ነበረ ቤተሰብ እኔ እኮ ግርም የሚለኝ እዚህ ጋ ሌላ ሰው እዛ ጋ ሌላ ሰው የምትውሉት ነገር እኮ ነው አሁን እዚጋ መጣ የልጅሽ አባት ነው በቪዲዮ ኮል እንኳን ደውለሽ እንኳን ተረፍክ አብርሽ አትዩም ነበር። ሌላ ደግሞ ወደ ውጭ ሀገር አብርሃምና ሄርሜላ ሊሄዱ ነው። ወደ ሌላ ሀገር ይሄዱ ይሄዱ። እንደውም እኛ ራሱ ሰላም እናገኛለን የቡታ ጀራ ሰዎች ከምንባል እውነት ሄዶ ብላችሁ የቡታ ጀራ ሰዎች አንባልም። በሌላ ሀገር ከሄዱ ሌላ ሀገር ሄዱ ተብለው በሌላ ሀገር ይወሰናል ማለት ነው። ሁለት ልጆች ነበሩት ነው የሚባለው ሌላ ነገር የለውም። እኛ ራሱ ስማችን አያስጠሩንም። ሂዱ እውነት ሂዱ። እሷንም ሰላሟን አታሳጧት። ደግሞ አታፍሩ? አሁን ቤቷ ድረስ መታችሁ እንደዛ ማለታችሁ እራሱ በተለይ እዩ። አሁን እኮ ሌላኛውም ሰው ይመጣል። አሁን አቤል እራሱ ትላንትና ምን እያለ ነበረ? እንትናማ ነው አብርሃም አሁንም ሩታ ይፈልጋታል ልቡ ለሩታ ክፍት ነው ስለዚህ ትቀበለው አትግፋው ንገራት እያለው ነበረ ለማን ነው ማነው ስሙ ይሄ ፈረንጆ ማለት ነው አታፍሩም ወይ ምን እያደረጋችሁ ነው እናንተ በዚህ በኩል እኮ ያችኝጡ ሴትዮ የፍቅር ጥያቄ ብላ ስታቀርብ ተቀበላት አንተ ብዙ ተገፍተሃል እኮ ነው ስትሉ የነበራችሁ አብርሃም ሩታን ይፈልጋታል አብርሃም ለሩታ ልቡ ክፍት ነው ብላችሁ እኮ አልተናገራችሁ የልጅ አባት ነው ባለ ትዳር ነው ትዳሩን ያስተካክል ብዙ ጥፋት ነበረበት ስለዚህ ጥፋቱን ተስባውና ወይም ደግሞ ይቅርታ ይጠይቃታል አላላችሁ። ተቀበላት ተገፍተሃል ስትሉ ነበረች እኮ ሳትገፍ። ሩታም ደግሞ በዚህ ልክ ከምገፋው ብዙ ነገር ስለተደረኩኝ ነው ብዙ ጊዜ ማስተካከል ፈልጌ ነበረ ሳይስተካከል ቀረ ብላ እንግዲህ ማለሰጣች ማለት ነው። እኔ በሩታ ቦታ በሆን አብርሃም ሰባተኛ ሰማይ ነበር የሚል ከእውነት ሰባተኛ ሰማይ ማለት ነው አደ ግን በመጀመሪያ ደረጃ ሰባተኛ ሰማይ ምልካት እጅ ነበረች ሴት ይቶ ማለት ነው። የምሬን የምላችሁ ውድ ቤተሰቦች፣ የፈለገ ድራማ ቢሆን ሰባተኛ ሰማይ ምልካት በመጀመሪያ ደረጃ እሷ ነበረች። በሁለተኛ ግን እኮ ማለት ነው ውድ ቤተሰቦች የውነቱ ልንገራችሁና ድራማ ቢሆንም ቢሆን ግን በቃ ዝም ማለት ነው። ምንም ማድረግ አይቻልም። ካልሆነ ግን ማለት ነው ምን እንደማደርጋት ታውቃላችሁ? የማደርጋትን አድርጊያት ባሊን ወስድ ነበር፣ የፈለገ ነገር ቢባል እንደውም አሳፍራቸው ነበረ ሰዎቹ። ግን ሩታ በዝቶባት ነው በዝቶባት ማለት ነው። እንዳ ሩታ ይበቃሻል ከዚህ ጭቅጭቅ ውጪ፣ የምር ውጪ። አይበቃችሁም? አይሰለቻችሁም? ስሩ ሁለታችሁ ሁለታችሁ ከሰራችሁስ እንዴ። አይሰለቻችሁም እንዴ እናንተ። ለማንኛውም አብርሃም ይዛሀት ሂድ እውነት ይዛሀት ሂድ። እኛ እሷን ማየት አንፈልግም። በእናንተ የመጣ ሃይማኖት ሰሞኑ በተለይ ማርያምን ብላ ከማለች በኋላ ኮቼ ሜዳ እያ ሃይማኖት አልባ ቡታጀራ እየተባለ ነው ያለው። እኛ ሃይማኖት አልባ አይደለንም። ስንት የከበረ ሃይማኖቱን ይዞ የሚኖር አለ። እውነቴ ነው ምላችሁ እዴነችና በሙስሊሙ ማህበረሰብ ይሁን በክርስታኑ ማህበረሰብ ይሁን ሃይማኖታቸው አጥብቆ የሚይዙ ብዙ ሰዎች አሉ። እነዚህ በቃ ለዶላር ነው የሚኖሩ ለዶላር ማለት ነው። አሁነች ህሊና ቢስናት ሴትይቱ ምክንያቱም እሷ በቃ የሜዳ አህያ ናት እንዴ! ትክክለኛው ሜዳ አህያ እሷ ናት። ምክንያቱም ማታ ራሱ ንግግሩ ያስታውቃል። እኔ አንቺ ፈቃደኛ ማለት ይመቸሻሉ ወይ ሲሏት እኮ እኔ ችግር የለብኝም ያለች ሴት እኮ ናት ያለች ሴት። እንደዚ አይነት ሴት ደግሞ የሜዳ አህያ ናት፣ ትክክለኛው ሜዳ አህያ ማለት ነው። በሚቆጣት የለ ቤተሰብ የለም፣ ምን የለ ገለገል አባቱ ሂጂበት እውነት እንደው አንቺ ሌላ ሌላ ቦታ ትገቢያለሽ በዚህ አይነት እኛ ቡታጀራ ጀራ ላይ የለም እንጂ ወደ አዲስ አበባ ሳይኖር አይቀርም ያለ ይመስለኛል። አላቅምን ማቆታ ድግ የለም ሲባል ማለቴ ሚዲያ ላይ ሲለቀቅ እከሌ በባልዋ ላይ ማገጠች፣ እከሌና እከሌ ፔንሲዮን ሲገቡ አየን ሲሉ እናያለን። ስለዚህ አዲስ አበባ ውስጥ ነበረ ሲሰሩ ነበረ። ቪዲዮውን አልከታተላቸውም እነዛ ሰዎች። እነዚህ አመዳ ሙላ አብርሃም እና ሩታ ከመጡ በኋላ ማንም አልከታተልም። መብቴ ነው አደለ፣ እናንተም መብታችሁ ነው ማለት ነው። እና አሁን ደግሞ እቺ ደግሞ ጨመራት፣ አብርሃም አምጥቶ ጨጓራችን ላጣችሁ። ለማንኛውም ሩታዬ ልክ ልካቸውን ንገራቸው። ምንም እንትም ማለት ርኅራሄ፣ ማለት እንትን ማዘን ምናምን የለም ሂጂባቸው። እውነት ሂጂባቸው። ማንም ወደዚህ ወደዚህ እንዲለኝ አልፈልግም ብላለችው ማለት ነው። በቃ ቁርጥ ያለ ሀሳብ አያችሁ አይደለም በቃ ሴት ማለት አንቺ ነሽ። እውነት ሴት ማለት ልክ እንደ ሩታ ናት ማለት ነው። ቁርጥ አድርጋ ማንም መጥቶ እንዲህ ያድርጊ ያድርጊ እንዲለኝ አልፈልግም። አሁን ለአብርሃም ሰሞኑን ተቀበላት፣ ብዙ ተገፍታለች፣ እንድትቀበላት ነው የምፈልገው እንድታደርገው ነው የምፈልገው። ምንድን ነው የምትሆነው? አካሊት እንድየምትገፋ ሴት አደለች። ለአንተ ብዙ ምስዋት ከፍላለች። ምኑ ነው ብዙ ምስዋትነት የከፈለች? ብቻ አሁን የሜዳ አህያ ለአብርሃም ምስዋትነት ከፍላለች። ምስዋትነት የከፈለች ኮ ሩታ ናት፣ ቢገባችሁ ኖሮ ማለት ነው እናንተ ሴታ ሴት። እውነት ወንድ ልጅ እኮ ለነገሩ ሴት ናት የምታስበው። በደሞ ወንድ ልጅ እኮ አስተሳሰብ የለውም ይባላል። እና ያላቅም፣ ወንድሞች እንዳይሰሙኝ፣ እኔ አላቅም ሲባል ነው ምሰማው ማለት ነው። ግን ሴት ልጅ የበለጠ ታስባለች ከወንዶች ይልቅ። ወንዶችም ያስባሉ ግን ከወንዶች ይልቅ የምታስበው ሴት ልጅ ናት። በጣም ብልጥ ናት ማለት ነው። ምሁሮ ሆነች ሴት ናት። ስለዚህ አሁነች ሩታ እውነት ለመናገር በሷ ምንም የማታወጡ ጨዋ ናት፣ ጎበዝ ናት፣ ንግግር ትችላለች። አንድ ነገር ላይ ከወሰነች ወሰነች ነው፣ ወደኋላ ብሎ ነገር የለም ማለት ነው። ስለዚህ ሩታ ሰባተኛ ሰማይ ብትልክ ልናሱ እቺ ብታባሪርን ስል አብርሃም ባትፈልጊው እንኳን ማለት ነው አብርሃም እስከ ዛሬ ድረስ በድሎኛል። እስከ ዛሬ ድረስ ከሴት ጋር ነበረ። ስለዚህ አልፈልገውም ብለሽ የምትታዩ እንኳን ቢሆን እችኝቱ ሴትዮ ዙር አድርጊልን። እውነቴ ነው ምለሽ ብትፈልጌ አብርሃምን እንደሚፈልግ ሰው ወስደሽ እነዚህ ሰዎች ገለል አድርጊልን በቃ፣ በጀርባ ያሉትን እንደዚህ በዙሪያው ማለት ነው እናም እንግዲህ ዛሬም ሌላኛው ሰውዬ ይመጣል፣ ታያላችሁ። ሩታ ጋር ይመጣሉ። አሁን ሩታ በሩታ ቤት አይደል የተለቀቀው? ቀጥሎ ደግሞ ነጌ የአቤ ለሚባለው ሰውዬ ሩታ ጋር ይሄድና ቪዲዮ ይሰራል። ቱ ምን አለች በሉኝ። ካልሰራ አያፍሩም እኮ አያፍሩም። እዛ ጋር ሌላ ቪዲዮ ይሰራሉ። እዚህ ጋር ይመደውና አሁንም አብርሃም ያፈቅርሻል። አብርሃም በአንቺ ምክንያት ነው እየታመመው። ስለዚህ እሺ ብለሽ ተቃበዩ። በአንቺ ምክንያት ታሙ፣ ሆስፒታል ገብተዋል። ከዛ ሰው ሆስፒታል ወጥቶ አሁን አልጋ ቤት ቁጭ ብለዋል። ደግሞ እኮ እናንተ እናንተ ጭራ አብርሃም ቤት ነው ብላችሁ አሁን ቪዲዮ ሰራችሁ። ትላንትና ከሆስፒታል አወጣን አላችሁ። ከዛማ ቤት ነው ያስገባችሁ። ብቻህን እንድታደር አንፈልግም፣ አብረንህን እናድር ሲሉ አልነበረ ጋይስ እና የት አስቀምጣችሁት ነው? አብርሃም ብቻውን እንዲያድር ያላደረጋችሁት ቤት አሰርተዋል። እዚህ ቡታ አደራ ላይ እንደው የናንተ ነገር፣ እንደው የናንተ ነገር፣ በእናታችሁ ሪፖርት ብቻ እንዳታደርጉብኝ። እናንተ ትልልቅ ዩቱበሮች፣ እናንተ ውሸታችሁ ይበቃናል። እውነት ቻናል እየሞተ ነው ሲጀመር ማለት ነው። እናንተ እየደረሳችሁበት ነው መሰለኝ። እንደውም ኮፒሊንክ አድርጉልን። እውነቴ ነው ምላቸው። በቃ አሳድጉን፣ ምን እናደርጋችሁ። ውሸታችሁ በዛ ጥግ ድረስ ሆነ። እሺ ምን እናደርግ? ምንም ማድረግ አልቻልንም። በቃ አትንኩን፣ አትድረሱብን። እውነት አትድረሱብን፣ እኛ እንፈድፍድበት። በቃ አለቀ፣ ሌላ ነገር የለውም። ማለት እናንተ ጋር እኮ ለመጠጋት ከእናንተ ጋር ለመስራት እራሱ ውሸት ውሸቱ ማለቀ የለውም። እኛም የእናንተ ተከታይ ነው የምንሆነው። ማለት የእናንተ ውሸት ነው ተከትለን የምንሄደው እስከ መቼ እንዴ? ቀድመን ብንሞትስ? ቀልድ የለም፣ እውነት ነው የምላችሁ። ስለዚህ አንፈልግም፣ አለበለዚያ ውሸታችሁ አቁሙ፣ እኛም አሳድጉን፣ እንምጣ ቤታችሁ ማለት፣ ቪዲዮ እንስራ ከእናንተ ጋር ቆ እና አብርሃም ትላንትና አሁን አልጋ ቤትን አስተኛን ያሉት፣ ግን እኮ ቤት አላቸው ለራሳቸው ማለት ነው። ውድ ቤተሰቦች አብርሃም እናሩጥ ወዩ ወዩ፣ ማን እንደሚኖርበት አላውቅም። ሩታን ሩታዬ ቤተሰቦቿ ጋር ናት። ቤቱ ግን ከመጀመሪያ ሩታ ከወለደች የሚቀመጡበትን ነገር ተዘጋጅተዋል ማለት ነው፣ በእነ አብርሃም ግቢ። አዎ እውነቱ እውነቱን ተናገሩ። እውነት እውነቱ እንቅጭ እንቅጭዋል። ግን አሁን እዛ ነው ያለ አብርሃም ማለት ነው። ምንም ማድረግ አንችልም ስለዚህ አሁን ሌላ ቦታ ተኝተዋል ብለው ነው ደግሞ እስኪ እናንተ ጀግና ከሆናችሁ ውጪውንም አሳዩ በሩ ማለት ነው ልክ ስገቡ ማለት ነው አልጋ አለበት ግቢው አሳዩ በሩ አሳዩ ምን ችግር አለው ለምን አታሳዩ ለምንድነ ቁርጥ አድርጋችሁ አልጋው ቦታ ብቻ የምታሳዩ ለምን አታሳዩ ሙሉ በሙሉ ደግሞ የለም አልጋው ላይ ብቻ ነው ፍጥጥ የሚያደርጉት አያዞሩትም በቤት ውስጥ ኧረ ባጃቸው ግቡ ለ